ላይ ቆንጆ ጀምረሽ ዋል ጨርሽው። አንቺ ለምን ነው ማሰኛለ እያየሽው ነው ቲቪው? ከዚህ በኋላ ይሰራል ብለሽ አይደለሽ? ቲቪው ይታያል አፍጥጦ አንስተሽ መሬት ላይ ጉልበት አጥሽ ነው

ሚካኤልን እያያችን ነው። ሰባብሮ ሰው እያየሁ አንድ እናቴ ልጠት እኔ ሄለን አሁን እኔ አንቺን አንበሳ አልበላም። እኔ አንቺን አንበሳ አልበላም። መጥቼ አውርዳለሁ። ቃል ቃል ነው። አልተሰባበረም። በደምብ እያየ ነው የምፈልገው። ሄለን እሱ ጋ ነው የምወጣው። ቅድ ቤት ነው ያስላጨሽን። አንበሳ ነው የበላሽን

ቸእታዉ እንደዚያ ይባል። ምን እንደት ነው እናይታቸዋለን። ከውጭ እስከ በር ድረስ አይታቸዋል። እንግዲህ አይታቸዋል። ወረቀቱን አንሺ ነው ያልኩሽ። ወረቀቱን አንሺ ነው ያልኩሽ። ያንን ካርቱም ነጩ ዜግ ያንን ነጩ አለ አይደለ? እሱም እኮ ነው ያልኩሽ። ነጩ የተለቀፈው ከጥቁሩ እንጂ ሌላ እኮ የሚሞላችሁ ይሄ ምንድ ነው?

ታጣሽ እኮ ፕሊዝ አንዴ። ወደ ምንድነው የማትሰጠኝ? ለምን ነው የማትሰጠኝ? እንግዲህ እስካሁን ሄደን ማታይ ስጪኝ ዜድ ጌሙ ውጀብና ስቻለን መቤት እናንተም ሁሉ በትነን ከመን ሄደው ጌሙ ይቀጥልና ጌሙ ሲያልቅ መጨረሻ ላይ እጅ ስል አልችልም። እስካሁን እኮ በጭቅጭቅ አንድ ደህና ጌም እኮ አልተጫወትም። ተጫወተ ለአንቺ ምስጡሽ ለእኔ ሚስጡኝና መጥቼ ይሰጥሻሉ አንበሳሽ አሁን ሄለን አሁን እኔ መጀመሪያ ነው ቅጣት ያልሰጠሽኝ፣ ዝም ብዬሽ ጫወት ከአንቺ በኋላ ተቀጥቼ ሰብር ያለሁ አንበሳዬ፣ አሁን ስጭ ቢእሄእሺ ሰጥቼ ስመለስ ግን፣ ሰጥቼ ስመለስ ግን የጊፍት ቅጣት ከገባ ማለት ነው፣ መጨረሻ ላይ ነው የምንሰጣጣው። ሶጥለን አንወጣ ትገባሁን በኋላ መጣ